አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድና የተከበሯችሁ ውድ የቻናሌ የቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ባላችሁበት ብዝት ትርፍርፍ ያደርግልኝ አላህ ይጠብቅልኝ። ክርስቲያን እህቶችም ሰላማችሁ ብዝት ትርፍ ያርግልኝ ኢንሻአላህ፣ ባላችሁበት ፈጣሪ ይጠብቃችሁ። እንዴት ናችሁልኝ? ደህና ናችሁ ወይ? እና ደግሞ ዛሬ መሰራው የዛሬ ብሎኬ መሀሺ ነው። መሀሺ ልሰራ ነው። እዚህ ጋር ጥቅልል አለኝ በትንሹ ነው ምሰራው። ጥቅልሌም ትንሽ ናት፣ ነገር ግን ቁርችም ያለች ናት። ማሻላ እና እዚህ ጋር ሽንኩርት አለኝ፣ አንድ ራስ ሽንኩርት። እዚህ ጋር የቅጠሉ ሽንኩርት አለኝ። አንድ ላይ ቆርጣቸዋለሁ። እዚህ ጋር ደግሞ ሹፉ አያምርም? ደስ ይላል ማለት ነው፣ ያምራል። በቅዶንስ አለኝ። እዚህ ጋር ደግሞ ኩስበር አለኝ። ኩስበር ማለት ደንብላል፣ የደንብላል ቅጠል ማለት ነው። እዚህ ጋር ኩሳ አለችኝ። ኩሳው ደግሞ ይሄ የታቸው አውጥቼ አስገባበታለሁ። ሩዝ መስሪያ አለ፣ ስጋ አለ ቋራርጭ የሁሉንም አሳያችኋለው። እንሻላ እስከ መጨረሻው ተከታተሉኝ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ፣ ላይክ ሰብስክራይብ እያደረጋችሁ የምታበረታቱኝ አላህ ጀዛችሁ ይክፈላችሁ። ከጎን የሆልናችሁ ሁላችሁም አመሰግናለሁ። የኔ ውድ ነገሮች ለኢንሸከርቱኒ ለአዚደነኩም ብለው አላ አላህ ስብሓን እሽክሩኒ እጨምርላችኋለሁ። ይለናል ማለት ነው። ተከታተሉኝ እስከ መጨረሻው ደግሞ አሳያችኋለሁ። እሺ እሺ፣ ውድ ቤተሰቦቼ ተመልሼ መጥቼላቸዋለሁ። ሰጋዬ ቆራርጬ በራሴ ነው የከተፉት። እኔ እንትን ይሄን ለማመፍሩም ተብሎ ሱቅ ላይ የሚመጣው እንትን አይልም ማለት ነው። እዚህ ላይ ሲጨመር ምንም እንትን አይልም ባይናሉ፣ አይሆንም። ለዛ ራሴ ከትፌ ነው ያዘጋጀሁት። ስጋው ይሄውላችሁ፣ ትላንት ነበር የመጣው ታርዶ። በጣም ደስ የሚል ስጋ ነው። ይሄውላችሁ፣ እዚህ ጋ እንትኑ ሽንኩርቱ አለኝ። እዚህ ጋር በቅዶን ሱኩስ በር። እዚህ ጋር ደግሞ ሮዝ መስሪ የሚባለው ማለት ነው። ሮዝ መስሪ ማያቅ የለም፣ ታውቁታላችሁ። እዚህ ጋር ደግሞ ይሄውላችሁ፣ እነዚህ እንደዚህ አዘጋጅቻልቸዋለው። ትንሽ ጨው አርጌበታለሁ ለምን እንዳይመር ማለት ነው፣ ጨው ይደረግበታል። ጥሩ ነው። ይሄ በስሎ ተዘጋጅቶልኛል። ይሄውላችሁ ረብስዬ አዘጋጅቼዋለሁ። አሁን ደግሞ እነዚህ ደባልቄ አንድ ላይ አርጌያቸው አንድ ላይ አርጌ ከዚህ ጋር ደግሞ ቅመማ ቅመም አዘጋጅ እቤታችሁ ያላችሁ ቅመም የተፈጨ ጥማቅም ታስገቡለታላችሁ። እቤታችሁ ያላችሁ ቅመም ጨምሯቸው አሁን እዚህ ላይ ያረገዋለሁ። ትንሽ የበዛ ይመስለኛል። እና ውድ ቤተሰቦቼ፣ ሰዎቼ ሲመጡብኝ ቪዲዮ አቋረጡ። እዚህ ቅድም ያውላችሁ በዚህ መልኩ ጠቅልዬ ጨርሼያለሁ። ያው ያለኝም ትንሽ ነበር። መልፉ ሲያንሰኝ ደግሞ እንትን ጨምሬያለሁ። ይሄን ማለት ነው። ይሄ ይሄ ይሄ ነው፣ አይታችሁታል እና የሁላችሁ መረቅ አዘጋጅቼለታለው። እዚህ ጋር ሰመል አስገብቼበታለው። ትንሽ የሁላችሁ ፍልፍል አህደር በዚህ መልኩ አጠጣዋለው። አሁን ደግሞ ወደ ቀጥታ ወደ ኩሻ ነው የሚገረው ማለት ነው። ይህ በዚህ መልኩ አለብሰዋለሁ፣ ይህ ደግሞ በዚህ መልኩ አለብሰዋለሁ። ብላቸዋለሁ ይህን ሽፍና ሬቅ አርጌ አሁን ወደ ኩሻ ነው ማስገባው ማለት ነው፣ ወደ ፎሮን ማለት ነው። እና እንሻአላ ከተመቸኝ ከበሰለም በኋላ አሳያችኋለሁ። ካልተመቸኝም ላይክ፣ ሰብስክራይብ እያረጋችሁ አበረታቶኝ የኔ ውድ ቤተሰቦች